ስልኬ ጠፋ፣ ስልኬ ሌባ ሰረቀው የምትሉ ስልካችሁ እዚህ ውስጥ አይጠፋም። ያ ሰላም። ስንት አይነት ጀግና አለ ግን እንደ ዛሬው ተገርሚ አላቅም። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተመልከቱት። እኔ በጣም ነው የደነገጥኩት። ወላይ ከኔው ጋር ብዙ ነገር እየገዙኝ ግን ዛሬ ለየት ብሎብኛል፣ በጣም ደንግጫለሁ። እንዲህ ያያችሁት ሁላ በሶላር ቻርጅ የሚያረግ ነው። አንተ ወንድሜ ስራ ፈታ የምትሉ በተለይ ገጠር ላይ ብር ገጠር ላይ ሆኗል አሁን ይሄንን ሁለት ሶላር ይሄንን አያይዛችሁ ለምሳሌ አንዱ ይኸው ከውት በጣም የሚለይ እዚህ ጋር መስታወት አለው። ከዚህ ጋር ይሄ ወንድ ነው፣ አብሮ ተሰራ ነው የሚለይ አይደለም። አያችሁ ያልሙኒየም ነው አሰላሙ አለይኩም ወረህመቱላ በረካቱ ሌላችሁ። ተመልካቾች ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው። ዛሬ ለየት ያለ ነገር ልነገራችሁ የመጣሁት ስራ፣ እህቴ ወንድሜ፣ ስራ ፈታ የምትሉ በተለይ ገጠር ላይ ብር ገጠር ላይ ሆኗል። አሁን ይህንን ሁለት ሶላ ይሄንን አያይዛችሁ ለምሳሌ አንዱ ይሄው ከዚህ ከጀርባው ከዚህም ት አንደኛው እዚህ ጋር ሊፋቅ የማይችል እዚች ጋር ይችላል። ጀርመን ቴክኖሎጂ ይላል። እዚህ ጋር መስታወቱ ጋር ብሮ ነው የተሰራው፣ ሊፍቆ ማልችል ማለት ነው። እንትን ሊያሞኙዋችሁ የሚችል ነገር የለ። እዚህ ጋር ምን ታረጋላችሁ? ሁለቱም ባንድ ገጥማችሁ በጣም ቻርጅ። ላሳያችሁ፣ ቻርጅ ሲደረግ ማለት ነው። ቻርጅ ሲደረግ አይታችሁ ቪዲዮውን፣ ከዛ በኋላ ገና ቻርጅ ሲደረግ ላሳያችሁ። ይሄ ሁላ የምትመለከቱት እንግዲህ ቻርጅ እየተደረገ ያለ ነው በሶላር ይሄ ሁላ እንግዲህ ባንድ ስልክ 20 ብር ቻርጅ እየተደረገ ያለ ነው። ፓወር ባንክ አለ እንደገና፣ ማታ ማታ የሚያበሩት ማብራት አለ። ሁሉንም አይነት እየተቀበሉ በጣም ብዙ ብር እየሰሩ ያሉበት ሰዓት ነው አሁን ላይ በጣም በወር በጣም እስከ አምሳ እንግዲህ ተመልካቾች፣ ይሄ ሁሉ ያያችሁት ይሄ ሁሉ በሶላር ቻርጅ የሚያረግ ነው። አሁን ላይ ከሳውዲ የመጡ ገጠር የገቡ ወንድሞቼ በጣም ስራ እየፈጠሩበት ያለ ነገር ነው። እናንተ ለቻርጅ ለቴሌቪዥን ምናምን እንትኑ ወላሂ ለቻርጅ ብቻ ወስደው ብዙ ብር እያመረቱበት ያሉ ቢያንስ በወር እዚሁ ሀገራቸው ላይ እስከ 30፣ 40 እስከ 50 ሺህ ድረስ እየሰሩበት ያለ ሶላር ነው ይሄ ማለት ነው። ቻርጅ አድርገው ያደርጉበታል። ቢያንስ በአንድ ሞባይል እስከ 20 ብር ድረስ ቻርጅ ያደርጋሉ። ሰው ከተማ ሄዶ ነው ቻርጅ የሚያደርገው ገጠር አካባቢ ላይ። ስለዚህ ይሄሳ ሁለቱም ካንድ አያስከማ በቀር እስከ መቶ ስልክ ድረስ ቻርጅ ማረክ ትችላለህ፣ በቀም ማለት ነው። ለዛውም ፓወሩ አይበቃውም። ስለዚህ ይሄ ደግሞ በጣም ዋስትና ያለው እቃ ነው። ሶስት ወር ቢሰሩ ነፃ ያረጉታል፣ ይሄንን ብር ማለት ነው። ከዛ በኋላ የነጻቃቸው ነው። ይሄ መቼም ቢሆን አራት አመት ተጠቅሞ ቢያመጣው አሁን ባለው ዋጋ እንደውም ጨምሮ የሚሸጡት ነገር ነው፣ ከባት ውጭ ማለት ነው ይሄ። ስለዚህ ይህንን ገዝታችሁ ብትጠቀሙ፣ እህቴ የሱዲ ልመጣ ነው አባቴ ምናምን ከምትሉ ወንድሜ የሱዲ ሊመጣ ነው ባሌ ከምትሉ ወላሂ ይህን ስራ ፍጠሩላቸው። ትንሽ ቤት ሰርተው ገጠር አካባቢ ላይ ምንም ቻርጅ የሌለበት ቦታ ላይ ቻርጅ አድርጉ። ከዛ በጣም አመሙኒ በጣም ብዙ ብሮ ነው። ውጭ ሀገር ቢስሚላ ውጭ ሀገር ሄጄ አይቼዋለሁ። ገባሽ? ውጭ ሀገር ሄጄ አይቼዋለሁና በደንብ አውቀዋለሁ። የብር እንትን ማለት ነው። ወላሂ ገጠር ላይ በአሁኑ ሰዓት በጣም ብር አለ። በዚህ በጣም በቀን ቢያንስ፣ በወር ውስጥ እስከ 50 ሺህ ብር እየሰሩበት ያሉ ልጆች አሉ። አንድ ይወስዳሉ፣ ከዛ አረጥቀው ሁለት ሶስት እስከ ሶስት ድረስ የገጠመላቸው ልጆች አሉ ማለት ነው። እንዳያችሁት በጣም ብዙ ስልክ በቀን እየሞሉ ብር ያመርቱበታል ማለት ነው። ስለዚህ ይሄንን በእኛ ዋስትና፣ በጣም አሪፍ ዋስትና አለው ባትሪው። ይሁንና አስተማማኝ አንደኛ ባትሪ ነው አንድ ሰው በግድ ነው የሚያረሳው እምታውን ይሄ እንግዲህ መቶ አምፒየር አንደኛ ባትሪ ነው ጋራንቲ ያለው ማለት ነው። አንደኛ ባትሪ ነው እንደምታውን ይሄ አምፖውን ገመሉ ቆጣሪ ሁሉ ነገር ብዙ ነገር አለ። ቆጣሪ ያለው ሁሉም ተሟልቶ ነው ያለው እና ውጭ ቤተሰብ ሊበጣብን ነው ከምትሉ ይሄንን አስገቡላቸው። ከዛ በኋላ ገጠር ላይ ብራቸውን በየቀኑ የቆጠሩ ጊዜ የሚባል ትዘይራቸው እንግዲህ እንደምትመለከቱት ዛሬ ደግሞ አልሙኒየም መስ ጠረጴዛው የለም አሳያቸው መጀመሪያ

የሙሽራ በመጣ ይሄ ነው እንግዲህ ቤት ውስጥ ተፈክክት ትግምቅ ያደርጋል። ይለያል። ዋጋውም ከሌላኛው ይሄ የዚህኛው ዋጋ ጨመር ያደርጋል። ይሄ ሃያቲክነስ ባለ ነው ነው አልሙኒየም ነው ይሄ መስታወቱ ተመረጠ ማለት ተመራጭ ማለት ተመራጭ ያደርገናል ማለት ነው። ይህን እንግዲህ ዳውር ምርጫችሁን ካረጋችሁ፣ እንደዚህ ውብ እናረጋችሁ አለ። እኛ ውጭ ሀገር ያየን እኮ ነው፣ እንደውም ተጠበን ተደንቀን ነው እምንሰራላችሁ። ለምን አይተናል፣ ባየነው ልክ ነው አይምሯችን የምናሰራው። እናንተ ትንሽ ስታዙን፣ እኛ ደግሞ ዲዛይኑን እንዲያምር አድርገን ጨመር አድርገን ባየነው ልክ በውጭ ልክ አድርገን ነው ምንሰራላችሁ። ውብ አድርገን አሳምረን አቅርበናል ማለት ነው። ዳውር ምርጫችሁን አርጉ። ብዙ ቀን ቢንኳን አንፈልግም። በቀላል በራሳችን እንደዚህ ውብ ካረግን በኋላ ነው ብር የምንጠይቀው። በቀላቀብ ተጠቃሚ ትሆናላችሁ። ሰላማችሁ ዛበያላችሁበት። ቻው